ሰላም አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? አላችሁ? በያላችሁበት የአላህ ሰላምና እዝነት አይለያችሁ እያልኩኝ ወደ ጉዳይ እገባለሁ ማለት ነው እና ቤተሰቦቼ፣ እስኪ ስንቶቻችን ይሆን በጣም በጣም በጭ የጭንቅን ጊዜ ያሳለፍንበት እንቅል ስናስብ አላህን የምናመሰግነው አልሀምዱሊላህ የምንለው? ያንን ጊዜ ስናስታውስ አላህን እናማርራለን ወይስ እናመሰግናለን አልহামዱሊላህ ነው የምንለው ወይስ የበለጠ አሁንም ድጋሚ ያንን ጊዜ ያስታውስን እናማርራለን እንዴት ናችሁ እናንተ ማለት ነው ያን ጊዜ ስታሳልፉ ስታዩት ማለት ነው ስታስቡት ስታስታውሱት እና አንዳንዴ ምን መሰላችሁ እኔ በበኩሌ ችግሮቹን ሳስታውሳቸው በጣም ደስ ይለኛል፣ ወላሂ በጣም ደስ ይለኛል። ችግር ባያስደስትም ግን ከኋላው ችግር ችግር ሆኖ ስለማይቀጥል ደስታም ደግሞ ደስታ ሆኖ አይቀጥልም አይደል እና የሆን ችግር ሲገጥማችሁ የምሬ ነው ምላችሁ፣ ችግር ሲገጥማችሁ አታማርሩ ምክንያቱም ያ ችግር አብሯችሁ አይቀጥልም። አላህ የወሰነው ቀን ድረስ እናንተን ሊፈታተናችሁ ብቻ የትዕግስታችሁን ጥቅ አላ ሊፈትናችሁ ይችላል። ግን ደግሞ መርሳት የሌለባችሁም እንደሆነ ታውቃላችሁ። እናንተ ትምህርት ቤት ገብታችሁ ፈተና ፈተና ተፈትናችሁ ውጤታችሁን ቢያንስ የተሰጣችሁን ልኩ ላይ ያለውን ደብተሩ ላይ ያለውን ንባብ አንብባችሁ ይሄ መልስ ይሆናል ብላችሁ ጽፋችሁ አስቀምጣችሁ ጥያቄውን ለአስተማሪ ትሰጡታላችሁ። አስተማሪ አይቶ ውጤቱን አርሞ ይሰጣችኋል አይደለም? ስለዚህ አላህም ደግሞ ፈተናውን ሲያመጣው ከነ ውጤቱን ጭምር እንደሆነ መዘንጋት የለብንም ማለት ነው። እና ያሳለፍናቸውን ጊዜዎች ስናስታውስ አላህን ማመዝገን እንጂ ማማረር የለብንም። ያኔ እኮ እንደዛ ባያረገኝ እንደዚህ ሆን ነበረ እንደዚህ ባልሆን እኮ ይሄ እንደዚህ ያክል ደርስ ነበር ማለት የለብንም። በማረር ነው ሰዓት በምናማረረው ሰዓት ያለንን ጭምር ምናልባት ጠራርጎብን ሊሄድ ይችላል። ቢኖርም ባይኖረንም አልሀምድላ ብለን መኖር አለብን ማለት ነው። ምክንያቱም የሰው ልጅ ሲኖር ይፈተናልም ይደሰታልም ይታመማልም ይድናልም ወላይ እኔ በህይወቴ በህይወቴ የተፈተንኩበት ቀን መቼ እንደሆነ ታውቃላችሁ? ሁለት ሺ አስራ አንድ ሁለተኛ ወር ላይ በቀን አስራ ስድስት ለእኔ በጣም ከባድ ነበረ። በህይወቴ የተፈተንኩበት በጣም ከባዱ ቀን ያኔ ነበረ። ግን አሁን ሳስበው በጣም ደስ ይለኛል። ምክንያቱም ያኔ የነበርኩት የነበረችው አሙኒሳ አይደለችም አሁን አሁን ላይ ያለችው ማለት ነው። አልሐምዱሊላህ። የሰው ልጅ በህይወት እስካለ ድረስ ሁሉንም ነገር አልፎ መሄድ ይችላል። ግን ደግሞ ማለፍ የማይቻለው ሞቱን ብቻ ነው። ሞት ሲመጣ ለደቂቃ ለሰከንድ ለሰከንድ እንኳን ማለፍ አትችሉትም። ግን ግን ከዛ ሌላ ደግሞ ህይወት ላይ ስትኖሩ ሁሉንም ነገር ማለፍ ትችላላችሁ። ከሞት በስተቀር ሌላውን ሁሉንም ማለፍ ትችላላችሁ። ገባችሁ? ህመም ቢኖር መዳን ይኖራል። ማጣት ቢኖር ደግሞ ማግኘት ይኖራል። ስለዚህ በህይወታችሁ በሚገጥማችሁ ነገር አልሐምዱላ ብላችሁ ትእግስተኛ ለመሆን ሞክራችሁ፣ ባላችሁ ነገር አልሐምዱላ ይሄንን ነገር ይሄንም ፈተና ያመጣብን ለዚህ ይሆናል ብላችሁ በቃ ቢያንስ ወይ በኋላ የተሻለ ነገር ሊሰጠኝ ይሆናል ብላችሁ አስባችሁ ያንን ነገር በሰብር አሳልፉት። ወላይ እኔ በተለይ ደግሞ ምናልባት ያ ፈተና የደረሰባችሁ ምናልባት ያ ችግር የደረሰባችሁ በሰዎቹ ዘንድ ሊሆን ይችላል። ግን እነዛን ሰዎች እናንተ ምናልባት ከዛ መጀመሪያ ከነበራችሁበት ጊዜ ወጥታችሁ ምናልባት የተሻለ ሁኔታ ደርሳችሁ ከሆነ ያንን ጊዜ ስታስታውሱ ያንን ሰው ለመበቀል አይደለም እንትን ማለት ማሰብ ያለባችሁ ተረዳችሁኝ። እናንተ ማሰብ ያለባችሁ ምን እንደሆነ ታውቃላችሁ? ያ ሰው በድሏችሁ፣ የበደሉን እንትን በቃ የበደሉን አሻራ እናንተ ላይ አስቀምጦት አልፏል። ያ ሰው ሄዷል አይደለ? እናንተ ግን የበቀላችሁን በምን እንደምትበቀሉ ታውቃላችሁ? በከይድ ነገር ያንን ሰው በጥሩ ነገር ለሱ ጥሩ በማድረግ ጥሩ በማሰብ ቸግሮት ከሆነ በመርዳት ወዘተ፣ በቅ ባሉት ነገሮች ሁሉ ከጎኑ በመሆን እናንተ መበቀል ትችላላችሁ ማለት ነው። ያ ሰው እናንተም በመጉዳት ነው አይደል እንትን ያላችሁ ያስከፋችሁ። እናንተ ደግሞ ያንን ያስከፋችሁን ሰው እናንተ ጥሩ ነገር በመስራት ለሱ በቃ ምን ልበላችሁ እሱን በማገዝ በቀላችሁን መወጣት ትችላላችሁ። ያ ሰው ያኔ ሕሊናው ይወቅሰዋል። ሕሊናው እርፍት አይኖረውም ማለት ነው። ይሄ የኔ አስተሳሰብ ነው። ተረዳችሁኝ? ይሄ የኔ አስተሳሰብ ነው። ሁሉም ሰው እንደኔ ነው ማለት አይቻልም፣ ምክንያቱም የሁሉም ሰው አስተሳሰብ እንደ መልኩ ስለሚለያይ ማለት ነው። እና የበደለንን ሰው ደግሞ መልሰን መበደል የለብንም፣ ከቻለን በጥሩን ነገር ብድራችንም መመለስ። ምክንያቱም ያ ሰው በድሎኛል ብላችሁ እሱን ለመበደል እሱን ለመበቀል ብላችሁ በምንድን ነው የሚበቀለው ብላችሁ እንቅልፍ አጥታችሁ ልታድሩ ትችላላችሁ። ስታስቡ ማለት ነው፣ በምን ይሆን እንዴት አድርገውኝ ምናምን ወዘተ እያላችሁ ማለት ነው። ግን እንደዛ ሳይሆን በቃ ምንም፣ ምናልባት ቢያንስ የሰውን ልጅ እኮ በመስጠት ምናምን ነው፣ አይደለም በሱ አይደለም፣ ሰው እንትን ማገዝ ብቻ የሚቻለው ቢያንስ ባኖራችሁ ባሰጡት ያ ሰው ምናልባት ያኔ የነበረበት ጊዜ ጥሩ ጊዜ ሊሆን ይችላል። እናንተ ደግሞ እሱን አልፋችሁት ያ ሰው የሚስቅባችሁን ጊዜ አልፋችሁት ቢያንስ ወይ ከሱ የተሻለ ደረጃ ደርሳችሁ ሊሆን ይችላል። እና ቢያንስ በቃ ምንም ባታረጉለት፣ ምንም ባታረጉለት በፊት ፈገግታ፣ በምክር በምናምን ያንን ሰው መልሳችሁ ልታስተካክሉት ትችላላችሁ። ወላይ ያንን ሰው ልትመልሱት ትችላላችሁ። መጀመሪያ ያረገው ነገር ትክክል እንዳልሆነ ተናግራችሁ ሳይሆን እናንተ ጥፋቱን ተናግራችሁ ሳይሆን በቃ በድርጊት ማሳየት ትችላላችሁ፣ በምልክት ማሳየት ትችላላችሁ ማለት ነው። ምክንያቱም በቃ የሰው ልጅ ሲኖር በዚች ምድር ላይ ሲኖር ማንም እንትን የለም አላቅም ብቻ በአሁኑ ሰዓት ጥሩን ብሰሩ መጥፎን ብሰሩ የሚነቅፍ ሰው አይጠፋም። ስለዚህ የበደለንን ሰው መልሰን ለመበደል ብለን እንቅልፍ ልናጣ እንችላለን፣ ጊዜያችን ልናጠፋ እንችላለን፣ የተለያዩ ነገሮች ውስጥ ልንገባ እንችላለን። ስለዚህ እኛ ደግሞ ከቻልን በጥሩ ነገር መልሰን አይምሯችንን ማሳረፍ ማለት ነው። ምክንያቱም እኛ ሰላም እናገኛለን ግን በመጥፎ ነገር ከሆነ ልንመልስ የፈለግ ነው ከፈለግን፣ እኛ ራሱ ከዛ ሰው አንሻልም ማለት ነው። ወላሂ እኛ ራሱ ከዛ ሰው አንሻልም ማለት ነው። ስለዚህ ጥሩ ነገር እናስብ፣ ሰዎቹን ለመበደል አንሩጥ። በነገራችን ላይ አላህ ካልጻፈባችሁ፣ አላህ ካልቀደረባችሁ፣ አላህ ያለው ቀን ካልደረሰ የሰው እንት ጉዳት ምንም ምንም አይጎዳም። ግን አላህ ያዛችን ቀን በዛው ሰበብ አድርጎ ሊጎዳችሁ ካልፈለገ ሰው ቢለፋ ብጥር፣ ምንም ቢል አበደን አበደን ምንም አይሳካም። እኔ አይቼዋለሁኝ። የሰው ልፋት ምንም ከንቶ ነው። እኔ እንደ ሰው ሀሳብ ቢሆን ኖሮ፣ ወላሂ እንደ ሰው ሀሳብ ቢሆን ኖሮ ሰው እንዳሰበው ያረገዋል ቢሆን ኖሮ እኔ እስካሁን አላቅም ምናልባት አፈር ውስጡም እኔ እንጃ ይሄ እስካሁን ድረስ የለም። አጥንቴ ከአፈር ጋር ተቀላቅሎም ሊሆን ይችላል። አልሐምድላህ ምክንያቱም አላህ ስላላለው ዛሬ ያለው ማለት ነው። እና ሁለት ሺህ አስራ አንድን አላስ ያው መቼ የሚረሳ ጊዜ አይደለም። ግን ደግሞ ሳስበው ደስ ይለኛል። የሚያስደስት ነገር ኖሮት አይደለም ወላይ የሚያስደስት ነገር ሆኖ አይደለም። ግን ደግሞ ግዴታ ያንን ጊዜ ሳስታውስ እና ያ ሰው ያኔ ሲገፋኝ፣ በቃ እንደፈለገ ሲሆንብኝ የነበረ ሰው አሁን ላይ ያለበትን ሁኔታ ያለውኝ፣ እኔ ያዛኔ የነበርኩበትን ሁኔታ አሁን ያለውኝ። ስለዚህ ለምን ብዬ ላማርር? ለምን ያንን ሰው ለምን ብዬ እንትን ልበለው በቃ አላቅም እና ለእኔ ተመችቶኛል፣ መገፋቴ በቃ አንዳንዴ መገፋት እንትንላል ደስ ይላል። ምክንያቱም መጨረሻችሁ ቢያንስ ትንሽም ነገር ቢሆን ለውጥ ታገኛላችሁ። አላህ ጤሉ አይጤላችሁም ወላይ ሰው። ስለዚህ ከቻልን ለሰዎች ጥሩ ነገር እናስብ፣ ካልቻልን ደግሞ በቃ ያንን ሰው በምላሱ እንኳን እንትን ባንለው ወላይ በቃ እኔ እንጃ ምን ልበላችሁ። የሰው ልጅ ከምንም በላይ ከምንም በላይ የሚጎዳው ምን እንደሆነ ታውቃላችሁ? ምላስ፣ የምላስ እንትን ከምላስ የሚወጣ ነገር አጥንትን ይሰብራል። ምክንያቱም መቼም ቢሆን መቼም ቢሆን ከውስጣችሁ አይጠፋም። ግን በዱላ ተደብድባችሁ ምናምን ከሆነ ምናልባት ወይ አካለ ስንኩል ምናምን ሆናችሁ ሊሆን ልትሆን ግን ሚላስ አላቅም መቼም ቢሆን መቼም ቢሆን አይጠፋም፣ መቼም ቢሆን። ስለዚህ ከቻለን ጥሩ ነገር እናስብ። በዚች ምድር ላይ ዘላለም የሚኖር የለም። ዛሬ እንሞት ነገ እንሞት አናቀውም። ወላሂ እኔ እንደዚህ እያወራሁኝ አይታወቅም። ዋላሂ እኔ አላቅም በሰዓታት ውስጥ ምን እንደሚፈጠር እና መቼ እንደምንሞት ለማናቃት ጊዜ ክፉ እንሁን ነው የምለው፣ እርስ በርሳችን ደግሞ ምቀኛ እንሁን። እርስ በርሳችን መተጋገዝ እንጂ መተባበር እንጂ እርስ በርሳችን መገፋፋት አለብን ብዬ አላስብም። ምክንያቱም አይጠቅም፣ ምንም ጥቅም የለውም። እና የሆነ ነገር ሲደርስብን አንድ ሰው ቸገረኝ እንደዚህ ያለኝ ሲል ባይኖረን ባይኖረን የሰው ልጅ አይዞህ በርታ፣ ከጎንህ ነኝ። በቃ ይሄ ቀን ያልፋል፣ ነገ አዲስ ቀን ይመጣል ምናምን በማለት ያንን ሰው አይምሮ ማሳደስ ይቻላል ማለት ነው። ሰውን በመስጠት ብቻ አይደለም ማስደሰት የሚቻለው፣ እና ከቻለን ለሰዎቹ ጥሩ እንሆን፣ ካልቻልን ደግሞ እነሱን ሰዎቹ አለመቅረብ መቀረብ በምላሱም እንኳን ባንጎዳቸው ብዬ ነው ማስበው እና ዛሬ እችን ነገ ልላችሁን የመጣሁት ላችኋለውኝ። አሰላሙ አለይኩም ወረህመቱላህ ወበረካቱሁ።